ወይዘሮ ማርታ በድብቅ ዳጣን አስመረመረቻት። ዳጣ የጋሼ ደረጀ ልጅ መሆኗን አወቀች። ወይዘሮ ማርታ ያየችውን የሰማችውን ማመናቃታት ዶክተራም፣ እውነቱ ይሄ ነው እንግዲህ ዳጣ የደረጀ ልጅ ናት በማለትም አረጋግጠችላት ኤቢ ለማርታ ያስጠነቀቀቻት በተደጋጋሚ አባይና ዳጣ ይመሳሰላሉ እያለች ነበረ። አሁንም ወይዘሮ ማርታ ልጅ የትክክል ነበረች። እውነቷን ነበር ልጅን ሳሰቃያት የነበረው ይህ አረመኔ። በማለትም እንግዲህ ትልቅ ፍጥጫና ጦርነት ቤት ውስጥ ተጀመረ። ወይዘሮ ማርታ ወይኔ ወይኔ ተታልል ያለው እኔማ እማረባ ሰው ነኝ እያለች በጣም እየተናደደች ትገኛለች። እጅግ የሚያሳዝነው ነገር አቶ ደረጀ አሁን ምን መልስ ይመልስ። እናም እውነታውን አሁንም ልትደብቀኝ ትሞክራለህ? ዳጣ የ የአንተ ልጅ የአንተ ደም የአንተ ስጋ ናት አለችው። እሱም ደንግጦ ፈጠጥ ብሎ ቀረ። አሁን ዶክተሪቱ የእሱ ልጅ በመሆኗ ይችን የምትመስል ልጅ በጣም ያስደስታል። የእውነት ደስ ብሏታል እኮ አለች ዶክተሪቱ ፈካ ዘና ብላ። የተፈጠረውን ነገር ለማርታ ስነግራት ማርታ ግን ምን ያስገለፍጥሻል በማለት ዶክተሯ ላይም ጮኸችባት። ሰላም ውድና የተከበራችሁ የዙዙነት ሚዲያ ቤተሰቦች እንዴት ናችሁ? ልይ ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቪዲዮውን እስከ መጨረሻው ተከታተሉ። ዛሬ እንግዲህ በጣም በሚገርም ሁኔታ ባልተጠበቀ ወይዘሮ ማርታ ተቀይራ እንግዲህ በኤቢ ላይ ይሄ ትክክል አይደለም እያ ላይ ስትቆጣ የነበረችው ዛሬ ግን በድፍረት ጥርጣሬም ስለገባት ሩጣ ወደ ሐኪም ቤት በመሄድም ዶክተሯን እቤት አምጥታ ቀስ ብለሽ የዚችን የልጅ ዲኤንኤል ምርመራ እንድታደርግልኝ እፈልጋለሁ አለቻት። ለዶክተሯን በጣም ብዙ ብር ከፍላ እናም ወይዘሮ ማርታ የዳጣን ጸጉርና የ አቶ ደረጀን ጸጉር ቆርጣ ለዶክተሯ ሰጠቻት። ዶክተሯም ይዛሄዳ ዳንኤል ምርመራ ካደረገች በኋላ የሁለቱም ደም አንድ ነው፣ ሁለቱም ልጅና አባት ናቸው፣ ውጤቱ ደርሶልሻል በማለት ለወይዘሮ ማርታ ሰጠቻት። ወይዘሮ ማርታም ያየችውንና የሰማችውን ማመናቃታት እንደ ደረጀ በላይ ላይ ይህን ጉድ ያደርጋል በማለትም በእጅጉ ተናደደች። ደረጀ አሁን ጥያቄ ስትጠይቀው ማርታ ፈጠጥ ብሎ ቀረ። አሁን ዳጣ ከዚህ መዋሸትም ሆነ ምንም ማድረግ አልቻለችም። ምክንያቱም የዲኤንኤ ምርመራው ውጤቱ መጥቶ እሷ ላይ አሳየቻት። አሁንም ዋሽኝ ባለፈ ያው እኔ እናንተን እናትና አባት ላድርግ ብዬ ነው እንጂ በፍጹም ሌላ ነገር የለም ብለች ነበር። አሁን ደግሞ እስኪ ምን ልትይኝ ነው? ዋሽ አንቺ አስመሳይ ዱርዬ እያለችም ጮኸችባት። እና እኔ ምን ላድርግ በቃ አረባካችሁን ተውኝ አለች ማርታ ዳጣ ማርታ ደግሞ የታባሽ ነው እምተውሽ። ጎዳና አድገሽ መተሻል ወደዛው ወደ ጎዳናሽ ነው የመወረውርሽ። እኔ ቤትማ እኔ በለፋውበት ከኋላ መተሽ አትቀመጭም፣ በማለትም ኩሮሯን አንቃ አስወጣቻት። ደረጀ አሁን ወይ ከልጁ ወይ ከትዳሩ አይሆን ግራ ተገብቶ መሃል ቦታ ቆጫ አለም። ዶክተሪቱም፣ ታዲያ ምን ችግር አለው? ያለፈ ታሪክ ሊሆን ይችላል። ወይዘሮ ማርታ መረጋጋት አለብሽ፣ ወይ ደግሞ ባልተጠበቀ ሰዓት የተፈጠረ ነገር ሊሆን ይችላል። ይች ልጅ ወይት መሄጃ አላት ስትላትም፣ እሷ ደግሞ በፍጹም፣ ይቺ ከኔ በኋላ ሳይኮን ከኔ በፊት ሳይኮን ከኔ በኋላ እየተፈጠረች ልጅ ናት እናም የልጆቼ ታናሽ እንጂ ታላቅ አይደለችም። በተለይ የኤቢ ታናሽ ናት። ይሄ ማለት ከኔ ኋላ በትዳሬ ላይ ሲማግጥብኝ እየኖረ ሰው ነው። ስለዚህ እኔ ለትዳሬ ብዙ ዋጋ እየከፈልኩኝ እሱ ግን እንደዚህ አድርጎኛል በማለትም እጅግ በጣም በመናደድ ብዙ ነገር ተናገረች አሁን ደረጀ እባክሽን ማርታ እድል ስጪ ላስረዳሽ የተፈጠረውን ነገር ሲላትም ምን አባክ ነው የምታስረዳኝ እኔ ላንተና ለትዳሬ ያልሆንኩት ነገር የለም እዚህ ደረጃ እንድደርስም ያደረግኩትኝ እኔ ነኝ አንተ ግን የመጨረሻ አረመኔና ክፉ ሰው ነህ። ጭራሽ ብለህ ብለህ ደብቀህ ይህን ያክል ዓመት መኖረህ ሳይንስ ጎዳና ነው ያደገችው እያልክ እቤት ድረስ ይዘህ መጣህ፣ በማለትም ጮኸችበት። በእርግጥ ዲ ኤን ኤ ምርመራ የት ነው የሚገኘው ብላ መጀመሪያ አማክረው ነበር ወይዘሮ ማርታ። ይህንን መደናገጥ ያየችበት ማርታ ደረጀ የሆነ ነገር ቢሆን ነው እንጂ ዝም ብሎማ አይደነግጥም። ኤቢ እውነቷን ነው፣ ይህን ነገር ማድረግ አለብኝ በማለትም ተነሳሳች። ምን ያስደነግጥሃል? ምን ያርበተብትሃል አለችው። ለምን ፈልገሽ ነው ብዬ ነው አላት። እና ታዲያ ድንጋጤው ምን ያስ? ዝም ብዬማ አይደለም፣ ለምክንያት ነው ወድጄ መሰለ አለችው። ቆይ ለምንድን ነው መቼም የልጆችን መልክ ላስመረምርበት አልልህ አለችው። ምን ማለት ነው ይሄ ደግሞ አላት። እንደዛ ማለት ሳይሆን ለምን ፈልገሽ ነው ብዬ ነው አላት። ለምን እንደፈለግኩት እኔ ራሴ አውቃለሁ። የት እንደሚገኝ ንገረኝ ስትለው እንግዲህ ደረጀ መርበትበት ጀመረ። ቆይ ምን ያስደነግጠሃል? ምን ያርበተብትሃል አለችው። እኔ እንጃ እኔ አልተርበተበትኩም። አጠያየቅሽ፣ አነጋገርሽ ገርሞኝ ነው። ወይስ ከውጭ የመጡ ልጆች አሉ የምታስመረምሪው? ሲላት እሱን ወደፊት አብረን የምናየው ይሆናል ውጤቱን አለችው። ሌላው እንግዲህ ዳጣ አሁን ኤቢ ብትፈታተናትም ግን ምንም ማድረግ አልቻለችም። ኤቢ የዳጣን ጠጉር ልትቆርጥ እየታገለች እያለ ሰራተኛዋ ሰላም ዘው ብላ መጣች። ኤቢ ምን እያረግሽ ነው አለቻት። አንቺስ ራስሽ ምን ታደርጊያለሽ እዚህ አለች። እኔማ ለጠዋት ቁርስ እየሰራውኝ ነበር እና እዚህ ነው ክችኑ አለቻት። አይ አንቺ ግን ምንነሽ ነው ስትልም ዝም በይ እባክሽ ተኝ ብላ አቢጌል ከዳጣ ክላስ ወጣች። ዳጣ ደንግጣ ተነሳች። ምንድን ነው አለቻት። ከዛም አይ ምንም ምን ተፈጥሮ ነው ምንም አለች ሰላም ሰላምዬ እዋክሽ ንገሪ ምን ተፈጥሮ ነው ጸጉርሽ ልትቆርጥሽ መቀስ ይዛ ነበር አለቻት ወይች ልጅ ለእንግዶሽ መጠንቀቅ አለብሽ ዳጣዬ ክላስሽን ሳትቆልፊ መተኛት የለብሽም አለቻት አንድ አንድ ተቆረጠው ከፈለጊ ደስ ካላት እኔ ራሴ ቆርጭ ሰጣታለሁ አለች በጸጉርሽ ቀንታ ነው ጸጉርሽ ስለሚያምር ቀንታ ነው አለቻት ከዛም አአ አሁን የእኔ ጠጉር ምን ያምራል? ብቻ ይህች ልጅ ተጠንቀቂያት፣ በጣም እየቀናይ ስለሆነ አለች። እሺ በቃ አለች። በቃ ኔም የጀልተኛ ግን በርሽን ዝጊ ስት ሰላምዬ፣ ሰላም እዬ አብርሽ ይተኝ ዛሬ አብረን እንደር አለች። ይሻላል እንደ አለቻት። አዎ አውረሽ ቅፍ አድርገሽኝ ፀጉሬ ደባብሽኝ አለች። ሰላምም እንግዲህ ፀጉሯን መደባበስ ጀመረች። ከዛም እርሷም እውነት እጆችሽ ደስ ይላሉ። ጠዋት ሲነቁ ዳጣ እንቅልፍ ይዟጅው ብሎ ሰላም ልትነሳ ስትል ነቃች። ሰላም እየተነሳሽ እንዴ አለቻት። አዎ እንዴ አንቺ በቃ በዛው ወድቀሽ ቀረር ሞት ኩብሽ እንዴ አለች። ማለት ፀጉርን ስትደባብሽኝ እኮ እንቅልፍ ወሰደኝ። አንቺ ግን ልጅ የለሽም ያህለች። ይህምን ልጅ ነው የምታዋሪው ብላ ደነገጣይ። ሰላም እሺ በቃ አሁን ናታንም ሁላቸው ይቆጡኛል። ምግብ መስራት አለብኝ ውሃ ዬ በተለይ ታለቅስብኛለች አለ። በቃን ያግዜሽ አለሁ እኔ መጥች ይሰራለሁ አለቸ። አረምን በወጣሽ አንጅተኝ አለ ሰላም አ አልተኛው አብረሽ እመጣለሁ ብላ እንዳጣ ተነስታ ሰላምን አገዘቻት። እንግዲህ ውሃ ደግሞ ኬክ አልጋበዛችሁኝ ብላ ሙጭጭ ስትልባት ዳጣ በውሃ አጨክንም። እናም ቀጥታ የት ነበር የሄዱት? መዝናኛ ቦታ ፎቶ እያነሳሻቸው ነበረ። ከውሃ ጓደኛ ጋር ኬክ አልጋበዝሽ ስትላትም ኬክ ልትጋብዛት ሄደች። ከዛ በኋላ የሚከፍሉ ሲያጡ እናታርን ጋር ደወሉ። ናታን ከከፈለልን፣ ኦኬ ካልከፈለልን፣ እያንዳንድ ሽቃጥ በስተውጭ አለች ዳጣ። ናታን የቴሌ ብር የሚላክበት ላኪሌ ብሎ ለዳጣ ላከላት። ያንም ብር ከፍላ ሞገስ ጋር ሄደች። ከዛም ውሃ ወደ ቤት ተመለሰች። የት ነበር ዳጣስ ስትላት፣ ዳጣ ሆነ ሰውዬ ጋር ሄደች። ፍቅረኛዋ ነው? ማን ነው? ፎቶ አንስተሻቸዋል? አዎ ተነስተናል። ዳጣ አንስታናለች አሳየ ብላ ስታሳያት፣ ዳጣ ከጓደኛዋ ጋር እየተነሳችውን ነው። ከዛም እንዴ ይህም አናባሻለሽ ብላ በጥፊ መታት፣ ገባች ሂዳም። ኤቢ በጣም ተንኮለኛ ስለሆነች ኤው ልክ ዳጣ ከፍቅረኛ ጋር ሄዳለች። አንተ ሁለተኛ ባል ልታደርግ ስለፈለገች ነው። እኔ እና ዳጣ እኮ እና ምን ችግር አለው? ምን አገባኝ እኔና ዳጣ ምን ግንኙነት አለንና ነው ሁለተኛ ባል የምታደርገኝ? ምን አስበሽ ነው አላት። አይደል ለነገሩ አንተ ተወዳት የለ ምን እያልሽ ነው? መብቷ ነው። ፈለገችበት ቦታ ውሃ ውሃ ነይ አለቻት። ከዛም የት ዳችው ነበር ዳጣ? የማን ጋር ነው የሄደችው? ዳጣ ኬክ ጋበዘችን። በጣም ደስ የሚል ናታንዬ፣ እናመሰግናለን አለች ዳጣ የት ነው የሄደችው? አለቻት በድጋሚ። ዳጣማ ሄደች፣ የሆነ ሰውዬ ይዘዋት ሄደ እኮ። ለምን አየህ ይሄው፣ እኔ አልዋሽም። እኔ እንጃ፣ የሆነ ሰውዬ ጠራት ሄደች። አባቷም፣ ታዲያ የሆነ ሰውዬ ጋር ሄደች ማለት ምን ማለት ነው? ሌላ ነገር አለ ማለት ነው አላት ናታን እና፣ እኔ እንጃ፣ የሆነ ሰውዬ ጠራት ሄደች፣ በቃ አለቀ። አባቷም፣ ወንድሟም አጎቷም ፍቅረኛዋም ሊሆን ይችላል አለች። ዳጣ የዚህን ጊዜ አባቷም ሊሆን ይችላል አለ። እንግዲህ ዳጣን እንደሚያፈቅራት ለሰላም ነግሯታል እና ኤብዬን አትወዳትም አለችው። ሰላም እኔ አልወዳትም ምንም ልልሽ አልፈልግም አላት። ከዛም ዳጣንስ ዳጣ እውነት ለመናገር ተመችታኛለች። አንተ በጣም መልካም ሰው ነክ፣ በጣም ጥሩ ሴት፣ በቃ ክብር ያላት ሴት ልታገባ ግድ ነው አለችው። እንዳጣ እውነት ለመናገር የዋህ ጠንካራ፣ በጣም ነገሮችን ለመፍታት የምታደርገው ጥረት እጅግ ያስደንቃል አላት። በቃ ወዳያት አለ አይደል? ምንም እንዳታያት ሰላምዬ አላት። ቻናሉ ሰብስክራይብ ያርቢያ